ን ማ ስለ እበጣም ህልሜ እኮ ነው የማታውቀው። ኳንነ ከልጅነት ጀምሮ ቫንዳም ጋይስ። አሁን እንግዲህ ይኸው ልብሳችን ልንቀይር ነው እየተሳተፍን ያለ ነው። ማርያምን ፈረጃ ነግሮኛል በደንብ አድርጎ። መኪና ውስጥ ገብቼ ልቀይር ነው። አሁን መጣሁ። እሺ፣ ስማ ልንገርህ። ናፊ ናማ ቀረብ በለው ወደዚህ ማርያም እንምላችሁ ህልሜ ነው ይሄ ታውቃላችሁ ከሄኖክ ወንድሙ ጋር ፊልም መስራት አልገባችሁም እኮ በቃ ቫንዳም የሚለው ከዛኔ ጀምሮ በቃ አድናቂ ነበርኩኝና በፈረጃ መገናኘት ደግሞ በጣም ደስ ብሎኛል ተመልከቱ ስንት ሰው እንዳለ ማርያምን በስማ አሁን ገብቼ ልብስ ልቀይር ነው እዚህ ጋር ኦኬ ስንወጣ እንገናኝ ቀጣይ ክፍል ፈረጃ ቻው ተሳክቷል አዶኒስ ጋር ተገናኝተን አውርተናል አዶኒስ ነገ ሞዳትን ሲን ይሰራታል በጣም አመሰግናለሁ እወዳችኋለሁ ፈረጃ ያልቃል አኮራችኋለሁ አልገባችሁም እኮ በቃ ቫንዳም የሚለው ከዛኔ ጀምሮ በቃ አድናቂ ነበርኩኝ እና በፈረጃ መገናኘት ደግሞ በጣም ደስ ብሎኛል ተመልከቱ ስንት ሰው እንዳለ ማርያምን በስማ አሁን ገብቼ ልብስ ልቀይር ነው እዚህ ጋር ስንወጣ እንገናኝ ቀጣይ ክፍል ፈረጃ ቻው